እግዚአብሔር ሲወዳችሁ እግዚአብሔር ሲመርጣችሁ ለበጎ ዓላማ ሲያውላችሁ ሲጠቀምባችሁ የምታዩት የሚያስፈልጋችሁን ሰው ለእናንተ ሲሰጣችሁ ነው። እናንተ የምትፈልጉትን ሳይሆን ለእናንተ የሚያስፈልጋችሁን፣ ከነበራችሁበት የሕይወት ውጣ ውረድ ከፍ እንድትሉ ወይም ደግሞ ወደ እሱ እንድትቀርቡ ሲፈልግ ጥሩ ሰው ይሰጣችኋል። ይች ልጅ በካናዳ ሀገር ላይ የምትኖር ነበረች። በቲክቶክ አለም ላይ ደግሞ ተጽዕኖ ፈጣሪ የምትባል ነች። የምናውቃትም በተወዛዎችነት ስራ ላይ ተሰማርታ ነው። ያው በቲክቶክ የራሷን ስራ የምትሰራ እህት ነበረች። ይሄ ልጅ ደግሞ በበጎ ስራ፣ በመንፈሳዊ ህይወቱ የታወቀ ነበረ እና የእነዚህ መጣመር ብዙዎችን አናዷቸዋል። ለምን እንደሆነ ባላቅም፣ ለእሷ እንደማይገባት ይሄ ህይወት እንደሚበዛባት ብዙዎች ሲናገሩ ተመልክቼ፣ እኔ ደብሮኛል። እውነት ለመናገር እግዚአብሔር ከመረጠ እግዚአብሔር ካጠመረ ያስፈልጋታል ብሎ ካለ እኛ ማንንና ነው ለእነሱ መጣመር እንቅፋት ልንሆን የምንችለው? ብዙዎቻችን ካናዳ ሀገር ላይ ስለኖረች ብቻ እሷ ከፍ ያለች አድርገን ወይም ደግሞ ገንዘብ እየላከችለት በጥቅማጥቅም የገዛችውም እንደሆነና ይችን ጨፋሪ የሆነች ሴት እሱ ሊያገባት እንደማይችልም ሀሳብ ሲሰነዘሩ አይቼ ነበረ። ይቅርታ ግን እሷ ላይ ቪዲዮ አንድ ቪዲዮ ተለቆ አይቼ ኢቨን እንኳን እሷ ካናዳ ሀገር ላይ እየኖረች እሱ ነበር ገንዘብ ሲልክላት ስትቸገር፣ ሲረዳት፣ በብዙ ነገር ሲደግፋት የነበረው እና ፍቅር እንደዚህ ነው በቃ። ማነሽ ወይም ደግሞ ምንድነሽ ተብሎ አይደለም። እግዚአብሔር ሲያጣምራችሁ በቃ አንዱ ለአንዱ አስፈላጊ ሆኖ ወይም ደግሞ የአንዱ ሕይወት መዳን አንዱን ምክንያት ያደርግና ያገናኛል፣ ያጣምራል። እና ብዙዎቻችን ለምንሰጠው ትችት እኔ ማነኝ ብለን ራሳችንን ብንጠይቅ፣ የውስጧን የልቧን ማንም አያውቀውም ከፈጣሪዋ ውጭ። በእርግጥ እዚህ ጋር መታ እየጨፈረች፣ በውስጥ ደግሞ ከፈጣሪ ጋር ያላት ግንኙነት የጠበቀ ዝቅ ያሉትን የወደቁትን የምታነሳ በዚህ በማማር ከላይ በማማር ደግሞ የበለጠ በውስጥ ያማረ ውበት ሊኖራት